ሰላም ሰላም የኒዋኪን ስፖርት ቤተሰቦች እንደምናላችሁ። የወላይታ ዲቻ ደጋፊዎች እንኳን ደስ አላችሁ። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ በወላይታ ዲቻና በሲዳማ ቡና ጨዋታ ላይ ያስተላለፈውን ውሳኔ ተመልክቶ የተወሰነች ሀሳቤን የማጋራች ይሆናል። ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እያበራችሁ በየጊዜው መለቃቸው እግር ኳሳዊ መረጃዎች እንዲደርሷችሁ ቤተሰብ መሆናችሁን አዘንጉ። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ በወላይታ ዲቻና በሲዳማ ቡና ጨዋታ ላይ ውሳኔን አስተላልፊያለሁ ሲል ትላንትና ይዞ የወጣው መረጃ ያመለክታል። ትላንትና በወላይታ አካባቢና በደቡብ አካባቢ የሚገኙ የወላይታ ዲቻ ደጋፊዎች ደስታቸውን በነቂስ ወጥተው ሲገልጹ ተመልክቻለሁ። እጅግ በጣም የሕዝቡ ስሜት አስደስቶኛል። ሆኖም ግን እጅግ በጣም አዝኛለሁ። እጅግ በጣም አዝኛለሁ። ይህንን ህዝብ ለስሜቱ፣ ለሞራሉ የሚጨነቅ የእግር ኳስ ፌዴሬሽን ባለመኖረው ሀገራችንን የሀገራችንን እግር ኳስ የሚያስተዳድሩ አካላት ወይ ስለ እግር ኳስ አያውቁ ወይ ደግሞ እንዴት አድርገው እግር ኳሱን መምራት እንዳለባቸው አያውቁም። ብቻ ግን የወላይታ ዲቻና የሲዳማ ቡናን ጨዋታ ገምግሜ ውሳኔን አስተላልፊያለሁ ሲል የኢትዮጵያ እግር ኳስ ፌዴሬሽን ይዞ የጦ መረጃ አለ። ያን ተከትሎ የወላይታ ዲቻ ደጋፊዎች እንዲሁም ደግሞ የሲዳማ ቡና ደጋፊዎች በተቃራኒው ሀዘናቸውን ሲገልጹ ተመልክቻለሁ። ብቻ ግን የህዝቡ ሞራል እጅግ በጣም አሳዝኖኛል። በዚህ ጉዳይ ላይ የራሴን ሀሳብ አስቀምጥላችኋለሁ። ዩቲዩብ ቻናላይን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እያበራችሁ አብራችሁኝ እንድትቆዩ ጠይቃለሁ። አብራችሁኝ ቆዩ። የኢትዮጵያን እግር ኳስ የሚመሩ ሰዎች ምን ዓይነት ሰዎች ነው? ወይ ኳስ አያውቁ፣ ወይ የውጭ ኳስ አያውቁ፣ ወይ ኳስ አስተዳደሩ ህግ ወጣ። እኔ ከምንም በላይ የሚያሳዝነኝ ማህበረሰቡ ነው። የኢትዮጵያ እግር ኳስ ግን እጅግ በጣም ያስቃል። እጅግ በጣም ማለት ማን እኔ ማን ዝም ብሎ እየተነሳ እንደሚዘውረው እኔ አይገባኝም። በዚህ ጉዳይ ላይ ባይዜ ሀሳብ መስጠትም አልፈልግም ነበር። ግርም ብሎኝ ነው እንደው በጣም ስለ ለጭንቅላቴ መልስ ስላጣውለት ነው። ማነው የሚዘውረው ስለ የኢትዮጵያ እግር ኳስ? የኢትዮጵያ እግር ኳስ፣ ወይኔ፣ ዳግም የኢትዮጵያ እግር ኳስ እጅግ በጣም ያስቃል። እጅግ በጣም ያስቃል። የምታስተዳድሩ አካላት ወይ ስለ እግር ኳስ አታቁም፣ ወይ ተጽፎ የተሰጣችሁን ህግ እንዴት መተግበር እንዳለባችሁ አታቁም። ሰው ነው መሰለኝ ጽፎ የሚሰጣችሁ ህግ ይወጣል ተጫዋች መሰለፍ የሌለበት ተጫዋች መሰለፍ እንደሌለበት የሚያግደው አካል ያግዳል። አረ ጨዋታው ከመደረጉ በፊት የተጫዋቾች ሊስት ይተላለፋል። አረ ይህን ተጫዋች አግጄዋለሁ መጫወት የለበትም። እሺ፣ የሚያጫውተውስ አካል የሲዳማ ቡና እንትን ማህበር፣ የእግር ኳስ ማህበሩ የታገደ ተጫዋች እንደሆነ እያወቀ ነው፣ ምን ያመጣሉ ነው ወይስ ምንድን ነው? እኔ የማይገባኝ ነገር ማለት ነው። ወይስ ተሸዋውደን ኖረናል? ማን ማንን ነው የሚሸውደው? አሁን ይሄ እኮ በስነ ስርዓት የተተገበረ የሚተገበር ህግ አለመኖሩ ነው የሚያሳየው። በኢትዮጵያ እግር ኳስ ፌዴሬሽን ውስጥ ያላችሁ ሰዎች ወይ ስለ ኳስ አታውቁም፣ ወይ ሳምባዲ ኤልስ እንደዚህ እንደዚህ አድርግ እየተባልክ ነው የምትመራው እንጂ አይገባኝም። እኔ ፊፋ ህግ አለው ህግ አለው። እኔ ከምንም በላይ የሚያሳዝነኝ ይሄ ማህበረሰብ ይሄ የዋ ህዝብ ደስታውን ሊገልጽ ደስታውን የኢትዮጵያ እግር ኳስ ፌዴሬሽን ውስጥ ያላችሁ ሰዎች እጅግ በጣም ታሳዝናላችሁ፣ ታስቃላችሁ። እኔ እንደ ወላይታ ዲቻ ደጋፊዎች ደስታዬን ልገልጽ አይደለም የመጣሁት። ማንም እንደፈለገ ደስታዬን ኦን ኦፍ እያደረገ ሊዘውረኝ የሚችለኝ አይነት ሰው አይደለሁም። እንዴ ተጫዋች ሲታገድ ይታወቃል። አረለ እንዴ! ማን ማንን ማን ማንን ነው ያገደው? ማን ማንንስ ነው የሚሸውደው? የታገደውስ ተጫዋች መታገዱን ያውቁ አረለ እንዴ የሰራው ስተት እኮ እንደሚያሳግደው ያውቃል። ታግዷልም ደግሞ ያውቃል። ሰው ግባ ምንም ችግር የለውም ተብሎ ካልገባ በስተቀር ማን ማንን ነው የሚሸውደው? አሁን በዚህ ዘመን በዚህ ዘመን እሺ ድሮ ሳለፈ አሁን በዚህ ዘመን እንደዚህ ይደረጋል? እኔ ስትፈልግ ደስታውን አጨለመ፣ ስትፈልግ ደስታን የምትሰጠው ማህበረሰቡ ያሳዝነኛል። ስቴዲየም አትገባም ብለ አስለቅሰ፣ እንደዛ ደምን ባስለቅሰ ሜዳ ውስጥ በደል ፈጽመህበት ወጪ አውጥቶ ከስሮ እያለቀሰ ለፈጣሪው እያለቀሰ ወደ ቤቱ ገብቷል። የወላይታ ዲቻስ የኢትዮጵያ እግር ኳስ የኢትዮጵያ እግር ኳስ እጅግ በጣም ነው የሚያስቀው። ወላይታ ዲቻዎች ይገባቸዋል ይገባቸዋል። ግን እኔ የሚያሳዝነኝ ምንድን ነው ማንም እንደፈለገ ተርን ኦን እና ተርን ኦፍ የሚያደርገው ስሜታችን ነው የሚያሳዝነኝ። ስሜት የሰው ልጅ ሞራል የሚባል ነገር አለ። ይሄ ሁሉ ደጋፊ አገሩን ለቆ እግር ኳስ ጨዋታ ሊመለከት እንቅልፉን አጥቶ ሲጓዝ አድሮ መሃል ከተማ አዲስ አበባ ደርሶ ስቴዲየም አትገባም ብላ ለሊት ስድስት ሰዓት ላይ ባወጣው እንትን አገድክ መግለጫ ስቴዲየም መግባት አትችልም ብለ አገድከው እያለቀሰ በቴሌቪዥንም ቢሆን ተመለከተ። ሜዳ ውስጥ የነበረውን የዳኝነት በደሉን ኤቭሪባዲ ነውስ፣ ሁሉም ሰው ያውቀዋል። በዛ አይነት በደል ውስጥ አለፈ እያለቀሰ ለፈጣሪው እያለቀሰ ያ ሁሉ የዲቻ ደጋፊ ታሰረ። በየእስር ቤቱ እስር ቤቱ ተጨናንቀው ነበር። ምንም የማቅ ማህበረሰብ ኳስ ሊያይ የመጣን ህዝብ አስቆጥተ ሌላ ነገር ፍለጋ ካልሆነ በስተቀር እንደዛም ሆኖ ምንም አላለም። በደሉን ለፈጣሪው አልቅሶ ሄደ። ግን ማን ነው ህጉን ያወጣው ማንስ ነው በህጉ የሚተዳደረው የሚለውን በሚገባው መልኩ ጠየቀ ጥያቄውን ዛሬ ላይ ኦ ለካ እንደዚህ ነው ምናምን ብለ ከንትና ውሰድና ደግሞ ዋንጫውን ስጠው ስትል ይሄ ህዝብ ድጋሚ ሌላ ደስታ ውስጥ ገባ። ማንም ሰው ደስታን እንደፈለገ ተርንኦን ተርንኦፍ እያደረገ የሚያጠፋው ደስታ እኔ አይታየኝም። በጣም ትጫወታላችሁ በሰው ልጅ ሞራል ላይ፣ በሰው ልጅ ደስታ ላይ። ዛሬ ላይ ተርንኦን ያደረግከው ደስታ የባለፈው ቢሆን ነው በቃ ስሜታዊ የእግር ኳስ ስሜት የሚገባችሁ ከሆነ ኳስ የምታውቁ ከሆነ ኳስን ሊያይ የመጣ ሰው ኳስን አይቶ በውጤቱ እዛው ተደስቶ እዛው ሲሄድ ነው መልሱ ደስ የሚለው። እረስተውታል እኮ በቃ እዚህ ጋር የተበደሉትን በደል ለፈጣሪያቸው አልቅሰው እረስተውታል። ኦልሬዲ፣ የወላይታ ዲቻ ደጋፊዎች ከዛ በኋላ ተነስተ ዋንጫውን ከእንትናው ወስጄ ለአንተ ሰጥቻለሁ። ለማይገባው ሲጀመር ለምን ተሰጠ? የዛስ ማህበረሰብ ደስታ አሳዘነ። ካልተገባው ለምን ሰጠው? አይገባውም። ያውቃል እኮ የማይሆን ተጫዋች ነው ያሰለፈው። ያውቁታል። የማያውቁትን ነገር አይደለም። እዚህ ጋር የተደረገላቸው የማይገባውን ተጫዋች አሰልፈዋል። ኦረዲ ናውስ። ለምን አሰለፉት? ጨዋታው ላይ ከማሰለፋቸው ከስንት ቀን በፊት ነው የተጫዋቾች ሊስት የሚደርሳችሁ? ይሄ ይሰለፍ ይሄ አይሰለፍ ብለይ ዛኔ ማስቀረት የምትችለውን ነገር አሳለፈ አጫውተ ስታበቃ ሜዳ ላይ በድለ ስታበቃ ከዚኛው ከተበዳዩ ከበደልከው አካል ላይ ነጥቀ ለዛኛው ሰተ ሸፍጥ ከተሰራ በኋላ ያኛው ደግሞ ተሰጠው፣ ደስታውን አከበረ፣ ደስ አለ፣ እልል አለ። ይኸው እንደምታዩት ነው። ዋንጫ ታቅፎ ተኛ። አሁን ቀስቀሰ፣ ዋንጫው መለስ ብለህ ስታስመልሰውስ? ፌር አይደላችሁም ነው የምልህ። በህዝቡ ሞራል ላይ አትጫወቱ ነው የምልህ። እኔ ለሲዳማ ቡና እየወገንኩ አይደለም። ሲዳማ ቡና የማይገባውን ተጫዋች እንዳሳተፈ ያውቀዋል። ሜዳ ላይ እዛው ብትቀጣው ነው የሚሻለው። ዋንጫ ግን ከሰጠ በኋላ አምጣ ምናምን ብለመልሰው ስደ ደግሞ እዚህ ስሰጥ እዚህ ደግሞ ሌላ ደስታ፣ ኤፌር አይደለም። ለህዝቡ ለማህበረሰቡ ሞራል ተጨነቁ ነው መለ ማንም በግዴ የለሽነት እንደፈለገ እየተነሳ ተርን ኦን ተርን ኦፍ የሚያደርገው የህዝቡ ሞራል ያሳዝነኛል፣ ያሳዝነኛል። ወላይታ ዲቻዎች ይገባቸዋል። ወላይታ ዲቻዎች ይገባችኋል። መጀመሪያም በበደል ነበረ። ግን ያሳዝናል። ኢትዮጵያ እግር ኳስ ፌዴሬሽን ያሳዝናል። ሌሊት ስድስት ሰዓት ላይ እየወጣ ጨዋታውን አግጅዋለው ሜዳ ስቴዲየም መግባት አትችሉም። ለግማሹ የሲዳማ ቡና ደጋፊዎች ለምን አልመጣችሁም ሲባል ሜዳ አትገቡም። እንደማይገቡ ያውቁት ነበር ማለት ነው። ወላይታ ዲቻውስ አልተነገረውም። ሲተም መጥቷል። ወጪ አውጥቷል። ሌሊቱን ሲጓዝ አድሯል። ስቴዲየም አትገባም ብለህ ከልክለሆ ከዛ በስሜት የመጣን ሰው ስቴዲየም አትገባም፣ ስትለው እንደውም ሌላ ረብሻ አልፈጠርም እኮ ማሊያውን በመልበሱ ብቻ ሲቀጣ ነበር፣ ሲታሰር ነበር፣ ሲገረፍ ነበር። ያ ሁሉ ከሆነ በኋላ ለፈጣሪ አልቅሶ የትሆን እንትን በአግባቡ ግን፣ በአግባቡ ዋንጫዬ ይመለስልኝ የሚል የሚገባውን ጥያቄ ጠየቀ። የማህበረሰብ ጥያቄውን መልሶ ሲያጤኑት ለካ የሰሩት ነገር በጣም ሼም ነው ለካ ይሄ በእነሱ በፊፋ ደረጃ አፍ የሚያስ ረ ጉድ የሚያስብል ነው። እንደ ሀገር ተዋርደናል። ያዋርዳል። በጣም ያስጠላል። ሰ ጉድህን ለመሸፈን ይህንን ማህበረሰብ ደግሞ መልሽ ላለው ተነስና ደስታ እንግለጽ እባክህ። እውነትህን ነው። ማን ነው የሚመራው እግር ኳስ ፌዴሬሽኑን ማን ነው የሚመራው? ተውላቸው። ኳስ ተጫዋቾች ለሆኑ ልጆች ኳስ ሪታይር ሲያደርጉ ከኳስ ሲገለሉ ቢፈልጉ ኮች ይሆናሉ። በኢትዮጵያ ውስጥ አንመለከትም ብዙ ጊዜ ያን ነገር። ስጋ ቤት ከፍተው ነጋዴ ሲሆኑ ነው የምናውቀው። የኢትዮጵያ እግር ኳስ ተጫዋቾች አፍተር ሪታይርመንት ምንም ነገር በቃ ሌላ ወይ ደላላ ሆኖ ነው የምናገኘው። ተዋቸው፣ ስልጣኑ ስጧቸው፣ ኳሳችንን እነሱ ይምሩት። ከኳስ አበቃን ብለው እንትን ሲሉ በኳስ ጉዳይ ላይ ባለው ስራ ላይ አሰማሯቸው፣ አሰማሯቸው። ማንም እየተነሳ በማያውቅበት አንድ ቀን ኳስ መጥቶ የማያውቅ ሰው የእግር ኳስ ፌዴሬሽኑን ሊያስተዳድር፣ የፊልም አክተር ተነስታ የእግር ኳስ ፌዴሬሽን አምባሳደር ምናምን። ተው አረ፣ በእናታችሁ አትቀልዱ። ለህዝቡ ስሜት ተጨነቁ። ለህዝቡ ስሜት ተጨነቁ። አንዳንድ ያስፈራል። በሀገራችን ጉዳይ ላይ ወተብ እንደዚህ በቪዲዮ የሆነ ነገር ለመስራት እየፈራን መተናል። ወይ የሆነ ነገር እንደረግ ይሆን እንዴ? ለምንድን ነው ኳስ ነው ያወራነው። ስለ ኳስ ነው፣ ፖለቲካ አይደለም። ለምን ፖለቲካ ታደርጉታላችሁ? ኳስ ነው። ኳሱና ፖለቲካውን ለዩት። በአግባቡ መደረግ ያለበት ነገር ይደረግ። ይሄን ቪዲዮ ሪፖስት ኮፒ ሊንክ እያደረጋችሁ ለሚመለከተው አካል አድርሱልኝ። ኮፒ ሊንክ ሪፖስት እያደረጋችሁ ለሚመለከተው አካል አድርሱልኝ። ማንም እየተነሳ ስሜቴን ተርን ኦን ተርን ኦፍ እንዲያደርገው እኔ አልፈቅድም። እኔ አልፈቅድም። የሲዳማ ቡና ተጫዋች ያለ አግባብ ተሰልፏል። ታውቁታላችሁ። የተቀጣውን ተጫዋች ያውቀዋል። በዚህ ጉዳይ ላይ መልስ ስጥ። ሜንሽን አድርጉት። ያለ አግባብ የተሰለፈውን ተጫዋች ሜንሽን አድርጉት። ምንድን ነው የምታደርገው? አንተስ ብትሆን፣ ኳሳችን ወዴት ነው የምትወስዱት? ከዛ የኢትዮጵያ ወጣት በአጠቃላይ በውጭ ኳስ ላይ ተጠምዷል። ምን አለ እዚህ እዚህ? ሁሉም ነገር ሺት ነው እኮ፣ በምታየው መልኩ ነው አንድ ቀን ኳስ መጥቶ የማያውቅ ሰው ነው እግር ኳስ ፌዴሬሽኑን እየመራው ያለው። በጣም ያሳዝናል። በጣም ያሳፍራል። በጣም ያሳፍራል። የህዝቡን ስሜት አስቡላት። ህዝቡ ኳስ ናት። ተርንምት እቺ ዘጠና ደቂቃ የሚጫወቷት አስራ አንድ ተጫዋቾች በዛና በዚህ ጎራ ሆነው የሚጫወቷት ስሜት፣ ልዩ ስሜት ናት። መኝታ ላይ ከሚስት ጋር የምታገኘውን አይነት ስሜት ከዛም በተሻለ ነው። ተግባብተናል እና ባካችን እባካችሁን የሀገራችንን እግር ኳስ ታደጉት። ብትችሉ ብትችሉ ለሚመለከተው አካል ልቀቁለት። በግብርና ተመረቀ መተ ኳስ አስተዳደር ውስጥ አትግባ። በሆነ ነገር ተመረቀ መተ እግር ኳስ እንትን ውስጥ አትግቡ። ኳስን ለኳስ ተጫዋቾች ሰዎት። አትሌቲክሱ ለአትሌቲክሶች እንደተዋችት ሁሉ እግር ኳሱንም ለኳስ ተጫዋቾች ሰውላቸው። እባካችሁን፣ ያሳፍራሉ እኮ በዓለም ደረጃ ያሳፍራል። የትኛውም አፍሪካዊ ሀገር እንደዚህ ሲያደርግ እኔ አላቅም። አይሆንምም ደግሞ፣ እነሱ ሄደዋል፣ ከኛ ብዙ ርቀዋል። በዚህ በኩል ስቴዲየም ቢሰራ ምን ዋጋ አለው? እንደዚህ አይነት አመራር ካለ መሰለፍ የሌለበትን ተጫዋች እያሰለፍ ያለፈን ጨዋታ ድጋሚ በሪፕላይ ማየት በማንችልበት አይነት ሁኔታ ውስጥ ሆነን፣ አረ ተው! ይሄ የዘመነ ዘመን ነው። ተው እልል ያለ በቃ የተቀየረ ዘመን ነው። እና እባካችሁን ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ለሚመለከተው አካል አደርሱልኝ። ስሜታዊ ሆኜ ከሆነ አላቅም ይቅርታ። ግን ኳስ እንደዚህ ናት። ማንም እየተነሳ ስሜቱን እንደፈለገ ስሜቴን ሊጎዳው አልፈልግም። ትናንትና ድንገት ነው ሰበር መረጃ ምን ከሲዳማ ቡና ዋንጫው ተነጥቆ ለወላይታ ዲቻ አይሰጠው፣ አይሰጠው አደለም የሚገባው ዲቻ። በሰዓቱ ግን ብሰጡት ልዩ ስሜት ነበረው። ያ ህዝብ እንደዚህ ተሞ ሲመጣ ዋንጫ በልቶ ቢሄድ ያኔ ነበረ ስሜቱ አልቅሶ ደመን በአልቅሶ የሚታሰረው ታስሮ ወደ ቤቱ ከሄደ በኋላ ዛሬ የተነስተ ዋንጫ ሰጥቻለሁ ብትል ምንም ጥቅም የለውም። ምንም ጥቅም የለውም። ይህን ቻናል ፎሎ ካላደረጋችሁ የፕላስ ምልክቷን እየተጫናችሁ ቤተሰብ እንድትሆኑኝ እጠይቃለሁ። ኮፒ ሊንክ ሪፖስት እንዳይረሳ። ዲስክሪፕሽን ላይ ባለው ዩቲዩብ ቻናል ላይ እየገባችሁ በወላይታ ዲቻ እና በሲዳማ ቡና እንዲሁም ደግሞ በኢትዮጵያ እግር ኳስ ፌዴሬሽን ዙሪያ የሰራሁት ቪዲዮ አለ። እዛ ላይ ተከታተሉኝ። ሰብስክራይብ ካላደረጋችን ዩቲዩብ ቻናል ላይ ሰብስክራይብ ገብታችሁ አድርጉ። ይመሻችሁ። ቪቫ ዲቻ፣ ቪቫ ዲቻ፣ ጦና ናቶ